ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ ፋሚሊዎቼ እንደምናመሻችሁ፣ እንዴት ቆያችሁ? ሰላም ናችሁ? አሉ ነው። እስኪ ፍቅር የዘረሽ ነጫደሽ የዘረሽ ብድሩ መለሰ ማለት ነው። ብድርሽ መለሰ። ባለፈው ራሱ ፎክሮ ነበረ። ፍራንክ ከሆነ አስለቅስሻለሁ ብሎሻል። ቪዲዮሽ ተመልሰሽ ወደኋላ ይዩ። ብድርሽ መለሰ። ወንድ ልጅ ብድር ካልመለሰ ወንድ አይደለም። ዛሬ ደግሞ ብትሪሽ ነ ስትት ትመጭለሽ ብሎሻል። ሁለተኛ ደግሞ እኔ የስገብር በግ ነው የስገብር ልጁን ባለፈው አሳብደሽ ጨርቁ አስጥለሽ ነበረ። ወንድ በዛው ፊት ለፊቱ አሰቃይተሽ ነበረ። ዛሬ ብድሽ መለሰ። ወይኔ ጉድሽ፣ ተበለሽ ተበለሽ፣ ዛሬ ዛሬ ተበለሽ።

ይቅርብኝ ጓደኝነቱ ምንም ጌታበአንድ ቀን። ሰላም ሰላም፣ እንዴት ናችሁ የፍቅር ፋሚሊዎች? እኔ በጣም ደህና ነኝ። የፍቅር ፋሚሊዎች አትበል ተብዬ ነበር፣ ለካ እየጠፋኝ ነው፣ እየረሳሁት ነው። ፍቅርታ በጣም ከአሁን በኋላ አይደለም እና እንዴት ናችሁ? እኛ በጣም ደህና ነን። በአንዳንድ በዓላቶች ምክንያት ትንሽ ጠፍተን ነበር። ሰሞኑን አንዱ ለቀን ከአሁን በኋላ አንጠፋም፣ ከአሁን በኋላ በደንብ እንበዛለን ብዬ ነበረ። ያው በዓላቶች የሆነ ነገሮች ሲኖሩ መጥፋት እንግዲህ አንዳንዴ እያጋጥማል እና ምንም ማድረግ አይቻልም። ከዚህ በኋላ ግን አንጠፋም፣ ላለመጥፋት በደንብ እንሞክራለን፣ በደንብ እንበዛለን ብዬ አስባለሁ። ባለፈው የሆነ ቪዲዮ ተለቅቆ ነበር፣ ለቃ ነበረ እና ትንሽ ፕራንኩን አይታችሁት አንዳያችሁት ነው። እኔም ደንግጫለሁ፣ ሁሉም ሰው ደንግጧል፣ በጣም ብዙ ሰው ደንግጧል ምናምን ማለት ከእሷ የሚጠበቅ ነገር አልነበረም እና ላይክ እኔም አልገመትኩም እንደዚህ አይነት ሰው እንዳልሆኑ ስለማቅም እና ከእሷ ከማቃት አንጻር በጣም ወረደችብኝ። ና ላይክ ራሴ መቆጣጠር አቃተኝ ምናምን የማላቃትን አይነት ፍቅር ሌላ ፍቅር አየሁኝ ማለት ነው። እና ብቻ ፈን ነበረ፣ ተናድጄም ነበረ። እንግዲህ ዛሬ ደግሞ እሷን እበቀላታለሁ ማለት ነው። ምክንያቱም እኔ እጄ አልሰጥም። ስለዚህ እንግዲህ እሷን ዛሬ ፕራንክ ባንክ ምናምን ለማድረግ አስብ ያለውኝ መልኩ ነው ፕራንክ ማድረገው ምናምን የሚለውን ነገር ምትያዙ ነገር ነው የሚሆነ። እና እንግዲህ ፕራንኩ ትንሽ ያስደነግጣታል። ላይ እኔ ባለፈው እሷን በቃ ሌላ ሰው ነሽ ተቀየርሽብኝ፣ ተቀየርሽ ምናምን እንዳልኳት ዛሬ ምኔን ማላቅ ሰሆነ ምናምን ምትል ይመስለኛል። ምናምን ብቻ በጣም ብዙ ነገር እኔ እንግዲህ ፕራንክ ሲባል በጣም ብዙ ፕራንክ የፕራንክ ሀሳቦች ጭንቅላቴ ላይ አሉ። እንደዛ ካሰበች በቀጣዩ ፕራንክ ልታደርግ ካሰበች ከአሁንም ከአሁን በኋላም በቃ እየባሰብኝ ነው የሚሄድ። ምክንያቱም እኔ ትንሽ በቀል ተበቃይ ነኝ እና በቀላሉ አሁንም በቀላታለሁ። እንግዲህ ትመጣለች ብዬ አስባለሁ። ትንሽ አርፍዳለች ዛሬ። ከዛ በኋላ ደግሞ ምሳ ጋብዛታለሁ። የምጠራትም የሆነ አንድም ምሳ ምናምን ምጠራት እና ጠራት ከዛ በኋላ የሚፈጠረውን ነገር ታዩታ። ቀኒም በጥሩ ጀምሬ ነበር። አናደድከኝ አሁን ተቀለይ እንደዚህ መሆኑን ፈልገው ነው። ሰላም። ከዛ በኋላ በቃ ችግር የለም። እየለባበስኩ ነው አለባበስ ነገር አሁን ሰው ፈልገ ነው መሰለኝ መንገድ ላይ እንደዚህ ነገር የምትናገረኝ በግልጽ የተሰማህን ስሜት ግልጽ ግራ እንዴት ነው? ምንድን ነው? አንቺ ምሻ ሻር ምን ነው የሆነ? አሁን ትልቅ ዝግጅት የሆነ ደስ ካለኝ ለራሴ አንተ ከኔ ጋር ነው፣ ከልብሴ ጋር ነው ያለ ልብስ

ጌታን የሆነ ፕራንክ ምናም ከሆነ ደግሞ የካሜራማንክን አስወጣል። ፕራንክ የአብርሃም በግ

የድርሽ ተመላሽ ጭራሽ፣ አንቺ አንተ ሂጂ እያልከኝ እኔ የምቆይበት ምንም ምክንያት የለም። እስካሁንም ቀልድ ስለመሰለኝ ነው የቆየት። ሲቀጥል ደግሞ ምንም እግዚአብሔር ካሁን በኋላ እንደዚህ የምታወሪያኝ ከሆነ አትጥራኝ፣ ይቅርብኝ ጓደኝነት ምን ጌታ

አሁጅናዩብሽ መለሰልሽ እንግዲህ በጣም ይቅርታ አድርጉ። እኔ የፍቅር ፋሚሊዎች እኔ በቀል ተበቃኝ ነኝ አላልኳችሁም? በዚህ መልኩ ነው እንግዲህ

ሰላም ባያችሁ ጋዚ ፋሚሊዎች፣ ሰላም በሰላማዊ መንገድ ላችኋለሁ። እሱ እኮ ነው ጥያቄው። ፍራንኩ በተሳካ ሁኔታ ተጠናቋል። በጣም ደስ ይላል። እንዴት ነበር ግን ምን ተሰማሽ? እስኪ የተሰማሽን አንዳንድ ነገሮች ሲገርም እንግዲህ አይደል የተሰማኝን ከምናገረው ባሳይህስ ማለት በድርጊት ምን ያህል እንደተሰማኝ ላሳይህ። እኔ እኮ በሳቅ ብዙ ነገር ለመደበቅ እየሞከርኩ ነበር፣ ግን ነገሩ ሳየው በእንትን ነው ባህርድ ነው የሚሆነው። ገባህ? ድንቃ ልጅ ሰዓት ቁጭ እሺ፣ እንዴት ነበር ታዲያ ፕራንኩ? ፕራንክ በጣም ጎበዝ ነኝ መሰለኝ ተሳክቶልኛል። እቺ ፕራንክ ናት በጣም ከባድ ፕራንክ። ባይዘ ያለኝ ግን ተውኩት። ተው ጌታን ወደ መጥፎ ነገር እንሄዳለን። ተው ጌታን ወደ መጥፎ ነገር ይሄዳል። ተው አለ ይቅር። ወደ መጥፎ ነገር ነው የሚሄደው፣ ካላቆምሽ አንቺ፣ ካቆምሽ ብቻ ነው ላቆም ይችሉ